ለፋኖ ዘመነ ካሴ አስራ አንደኛው ሰዓት መታለች። ፋኖ የሚከስምበት ወይም ጠንክሮ የሚወጣበት መስቀለኛ ሰዓት እነሆ ደረሰች። ካለፈው ሳምንት አንስቶ እየመከረ ያለው የደብረ ጽዮኑ ህዋት ለሁለት መሰንጠቁ እየተነገረ ሲሆን የመሰንጠቁ ምክንያት ደግሞ ከፋኖና ኤርትራ ጋር እና ብሮይ በሚል ነበር። አሁን ደግሞ የፋኖ ተዋጊዎች በህዋት ጉዳይ እርስ በርስ እየታመሱና እየተጫረሱ ነው። የእስክንድር ቡድን የእነ ዘመነን ቡድን ከህዋት ጋር እየሰራ ነው ሲል በመክሰስ እርስ በርስ እስከ መዋጋት ተዳርሷል። በትናንትና ሁለት አፋድ ማለትም እስክንድር ነጋ የሚመራው ቡድን በሰሜን ሸዋ አካባቢ የዘመነ ካሴን የፋኖ አደረጃጀት የሚያወግዝ ሰላማዊ ሰልፍ አድርጓል። በአንጻሩ የዘመነ ቡድን ከህወሓት ጋር እየሰራ እንዳልሆነ ቢናገርም ከሰሞኑ ከአንድ አፍታ ሚዲያ ጋር ቃለመጠይቅ ያደረጉት የትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣን ግን አንዳንድ የፋኖ መሪዎች መቀሌ ድረስ ሄደው ከህወሓት አመራሮች ጋር እንደሚነጋገሩ መረጃው አለ ብለዋል። ከሰሞኑ በፋኖ ቤት የህወሓት ጉዳይ እያመሳቸው ነው የሚገኘው። ወትሮንም በቅራኔ ውስጥ ያሉት የፋኖ ኃይሎች አሁን ደግሞ ቅራኔያቸው ተለጥጦ እርስ በርስ እስከ መታኮስም ተዳርሰዋል። በትናንትናው እለት በሰሜን ሸዋ የሆነውም ይኸው ነው። በሸዋ ሁለቱ የፋኖ አደረጃጀቶች እርስ በርስ በመዋጋት ቅራኔያቸው ተለጥጦ የማይፈታበት ደረጃ ላይ እንደደረሰ አውጀዋል። የእስክንድር ቡድን ከዋት ጋር የሚሰራውን የዘመንን ቡድን አጠቃለው ሲል በይፋ ከተናገረ በኋላ አሁን ደግሞ ፊቱን ወደ ጀኔራል ተፈራ እንዳዞረ የሚገልጹ መረጃ ችም ይሰራጫሉ። በሸዋ የሚገኙ ሁለት የፋኖ አደረጃጀቶች እርስ በርስ እየተታኮሱም ይገኛሉ። አንደኛው የፋኖ ክንፍ ከእነ ዘመነ ጋር፣ ሌላኛው ደግሞ ከእነ እስክንድር ቡድን ጋር አብረው ወደ ተኩስ ገብተዋል። ሁለቱ አደረጃጀቶች ቅራኔያቸውና መዘላለፋቸው ጦራማዟቸዋል። መረጃዎች እንደሚጠቁሙት የእስክንድር አፋ ድርጅት በሸዋ ጠንካራ ይዞታ እንዳለው ነው የሚናገሩት። የፋኖ ኃይሎች ተመካክረው በሁሉም ስፍራዎች ዘመቻ አንድነት ሲሉ ዘመቻ ሲያውጁ ዘመቻው ያልተደረገውና ያልታወጀው ግን በሰሜን ሸዋ ብቻ ነው። ይህ የሆነው ደግሞ በሸዋ የፋኖ አደረጃጀቶች ቅራኔያቸው ሰፊ ስለሆነ ነው። ከሰሞኑ ደግሞ በሸዋ ያሉ ፋኖች መዋጋታቸውን ራሳቸው የፋኖ አደረጃጀቶች እርስ በርስ በመካሰስ አረጋግጧል። ትናንት በወጣ መረጃ ደግሞ የእስክንድር ቡድን ጀነራል ተፈራ ለመግደል እየተንቀሳቀሰ መሆኑን መረጃ መውጣቱን ዘግበናል። ይህም የፋኖ ኃይሎች ቅራኔ እየተስፋፋ መምጣቱና እርስ በርስ ወደ መገዳደል እንደገቡ አመላክቷል። የሰሞኑን የሸዋ ፋኖች ግጭት በተመለከተ አፋድ ባወጣው መግለጫ የአማራን ትግል እነ ዘመነ ሸጠውታል ሲል ይከሳል። ከዚህ በተጨማሪም አንድ ለአማራ እታገላለሁ የሚል ድርጅት እንዴት ከሕወሓት ጋር ይሰራል ሲልም መግለጫው ይጠይቃል። የእነዘመነ ቡድን ከሕወሓት ጋር እየሰራ ነው ሲል የሚከሰው የእስክንድር አፋድ ድርጅት እኛን ትጥቅ ለማስፈታት ጥቃት ከፈቱብን በማለትም እርስ በርስ መጠቃቃቱ ከፍተኛ ደረጃ ላይ እንደደረሰ ነው መረጃዎች ያመላክቱት። በሕወሓት ቤት የደብረ ጽዮን ሕወሓት ከፋኖ ጋር ልስራ አልስራ በሚል ለሁለት ተሰንጥቆ እየታመሰ ነው የሚገኘው። ወዲህ ደግሞ የአማራን ሕዝብ ጥያቄዎች ለማስመለስ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 ነገር ግን ከሰሞኑ ተጠናክሮ ቀጥሏል። በአፍሪካ ናሬቲቭ ገጽ ላይ የተነበበው የጋዳ ከማል ገቨርንመንት ፌለር ኤንድ ሲቪል ዋር ኮንፍሊክት ኢን ኢትዮጵያ አማራ ሪጅም በሚል ርዕስ የቀረበ ሰሞነኛ ጥናት ደግሞ የክልሉ ችግር በተገቢው መንገድ መፍትሄ አልተፈለገለትም የሚለውን ሀሳብ ይበልጥ አጠንክሮታል። የአማራ ክልሉ ቀውስ በዚህ ከቀጠለ ደግሞ ኢትዮጵያን ቀስ በቀስ ለመበታተን የሚዳርግና ቀጠናዊ ቀውስ የሚያዋልድ ስለመሆኑ ጽሑፉ በሰፊው አትቷል። በርካታ ቢሆኖችን የምታነሳው ፀሐፊዋ መንግስት የአማራ ክልል ግጭትን ለመፍታት የሚከተለውን መንገድ ካልቀየረ ጦርነቱ አያቆምም፣ ተባብሶ በመቀጠል ኢትዮጵያን ገዝግዞ ይጠላታል በማለት መረር ያለ አስደንጋጭ ስጋቷን ገልጻለች። ሀያሲዋ ሀተታውን ስትቀጥልም ከፋኖ ጋር የሚካሄደው ግጭት በምን ሊፈታ እንደሚችል ጨምሮ የሚከተሉትን ቢሆኖች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 አማራ ውክልና አላገኘም የሚለው ስሞታ አለመተማመኑን አባሰው አሁንም ቢሆን ፋኖ በፌዴራል መንግስቱ በስጋትነት መታየቱ የሚቀር አይደለም የአማራ ህልውናና ጥቅም አስከብራለሁ የሚለው ፋኖ የብልጽግና መንግስት ከሚከተለው ለሁሉም ክልሎች እኔ ያውቃለሁ ከሚለው ጠንካራ ማዕከላዊነት ከሰፈነበት ፖሊሲ ጋር የሚጋጭ ነው አማራ በየቦታው ይገደላል የሰብዓዊ መብት ጥሰት ይደርስበታል የሚለው ቁጭት መነሾ የሆነው የታጣቂዎቹ እንቅስቃሴ ይህን መሰሉ ችግር በኢትዮጵያ እልባት ካለማግኘቱ ጋር በተያዘ አሁንም ቢሆን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 ይህም መንገድ ቢሆን በመካከል ባለው ሰፊ አለመተማመን የተነሳ ሊሰናከል ይችላል። ፋኖ መንግስትን አሸንፎ ድል የሚቀናጅ ከሆነ ደግሞ በኢትዮጵያ ሌላ አይነት መከፋፈልና ግጭት ሊፈጠር የሚችልበት እድል አለ በማለት ሀያሲዋ ሀተታዋን አስነብባለች። በውጭ ጸሐፍት ብቻ ሳይሆን በኢትዮጵያውያንም ጭምር ከፋኖ ጋር የሚደረገው በአማራ ክልል የቀጠለው ውጊያ ወደ አገራዊ ቀውስነት የመሸጋገር እድል ሰፊ ስለመሆኑ ሲሞግቱ ይሰማል። የአፍሪካ የህገ መንግስት የህግ ባለሙያዎች ኔትወርክ ምክትል ፕሬዚዳንት ዶክተር አደም ካሴ እንዲሁም ዓለም አቀፍ የህግ ባለሙያው ዘላለም ሞገስ በጋራ በጻፉትና በቅርቡ በፎሬን ፖሊሲ መጽሔት ላይ በተነበበው ሰፊ ዘገባም ቢሆን የአማራ ክልል ግጭት በሰላማዊ መንገድ በአጭሩ የማይፈታ ከሆነ አገራዊ ይዘት ያለው የእርስ በርስ ጦርነት መነሻ ሊሆን እንደሚችል ነው እየተዘረዘረው። ሁለቱ የሕግ ሰዎች ከሚያነሱት ጭብጥ ደግሞ ፋኖ የአማራ ህዝብ ለረዥም ዘመን ሲያሰማው የቆየው ብሶትና ሮሮ ተጠራቅሞ የተፈጠረ መሳሪያ አንግቦ የሚታገል ኃይል መሆኑን ጨምሮ ሌሎች ጉዳዮችን እንደሚከተል ለው ያውሳል። ፋኖ ወደ አንድነት ገና የመጣና የተጠናከረ ኃይል አይደለም። ቡድኑ መደበኛ ደረጃጀትም ሆነ የፖለቲካ ማኒፌስቶ የለውም። ነገር ግን መንግስት ጠንካራ የመከላከያና የሚሊሻ ኃይል አሰልፎ ቢዋጋውም እስካሁን አልጠፋም፣ ውጊያውም ቀጥሏል ሲል ጽሁፉ ያብራራል። ጸሐፊዎቹ ባቀረቡት ምክረ ሀሳብ ደግሞ መንግስት በኃይል ተቃዋሚዎችን አሸንፋለሁ ማለቱን አቁሞ የአገሪቱ ችግር የተወሳሰበ መሆኑን እውቅና በመስጠት ለአቀኛ ድርድር ራሱን ካላዘጋጀ በስተቀር በሰላማዊ መንገድ ችግሩ አይፈታም ይላሉ በኢትዮጵያ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 ጉዳዩ ወደ ተለያየ አቅጣጫ ሊያመር የሚችልበት ዕድል ሰፊ ነው በማለት ተናግሯል። በእኔ ግምገማ የፋኖ እንቅስቃሴ በጦርነት ማስቆም የማይቻልበት ምዕራፍ ላይ የተደረሰ ይመስላል፣ የሚለው የፖለቲካ ተንታኙ ቡድኑ የአደረጃጀት ወጥነት ባይኖረውም በሶስት ምክንያቶች በጦር የመቆም እድል ያለው አይመስለኝም ይላል። በመጀመሪያው በክልሉ በርካታ የታጠቀ ኃይል ተፈጥሯል። አንዱን ማስቆም ቢቻል፣ ሁሉንም ለማስቆም ግን ከባድ ይሆናል። የአማራ ሕዝብ ተበደልኩሎ የሚያነሳቸው ጥያቄዎችም ቢሆን በፖለቲካዊ መንገድ እስካሁን አልተመለሱም። አሁን ደግሞ የአገር ባለቤትነትን የማጣት ስሜት ውስጥ ህብረተሰቡ ገብቷል በማለት ተንታኙ ለሪፖርተር ተናግሯል በአማራ ክልል ጦርነትም ሆነ የአገሪቱ ግጭቶች እስከቀጠሉ ድረስ በአንድ በኩል በዓለም አቀፉ ማህበረሰብ አስገዳጅ ጣልቃ ገብነት በኢትዮጵያ ሰላም አስከባሪ ኃይል ጭምር ተሰማርቶ ሁሉም የሚወከልበት የሽግግር መንግስት እንዲዋቀር የሚያደርግ የውጭ ግፊት የሚፈጠርበት እድል ሁሉ ዝግ አለመሆኑን ነው ተንታኙ የጠቆሙት ከዚህ በተለየ ሁኔታ ደግሞ የፋኖ ታጣቂዎች በኢትዮጵያ ካሉ ሌሎች የፖለቲካ ኃይሎች ጋር ህብረት ፈጥረው አገራዊ ፖለቲካውን ወደሚለውጠው እንቅስቃሴ ሊገቡ የሚችሉበት እድል ሰፊ ስለመሆኑ ተንታኙ ተናግረዋል